በኦሮሚያ ክልል በዝንጀሮ ፈንጣጣ የተያዙ ሰዎች ዘጠኝ መድረሳቸው ተገለጸ። አምስቱ በሞያሌ፣ ሁለቱ በጅማ፣ ቀሪው በነቀምት መሆኑ ተነግሯል። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ክበበው በሰጡት ቃልም በክልሉ ኢምፖክሲ ከግንቦት 17 2017 ዓ.ም ጀምሮ እየሰራንበት ያለው ኬዝ ነው። በአጠቃላይ በኦሮሚያ ዘጠኝ ኬዞች ደርሰዋልን ብለዋል። ከዘጠኙ ኬዞችም አምስቱ ሞያሌ፣ ሁለቱ ጅማ፣ ቀሪው ሁለቱ በነቀምት ከተማ የተገኙ መሆናቸውን ገልጸው ከተያዙ ሰዎች መካከል አገግመው የተመለሱ በክትትል ላይ ያሉም እንዳሉ ተናግረዋል። ክትትል ላይ ያሉ ታማሚ ሳይሆኑ ቆዳ ላይ የሚታይ ምልክቶች አላቸው ግን ከዛ በዘለለ የተለየ ነገር የላቸውም ሲሉም ገልጸዋል። በክልሉ ለምርመራ ከመቶ በላይ ናሙናዎች ከጅማ፣ ከነቀምት፣ ከሸዋ፣ ከምዕራብ ሸዋ ከሐረርጌ እንደመጡም ገልጿል። ብዙዎቹ ተመርማሪዎች ኔጌቲቭ ናቸው። ከትናንት በስቲያ ብቻ ወደ 28 ምርመራ ከተደረገ ውስጥ ናሽናሊ ከአንድ ኬዝ ውጪ ኔጌቲቭ ናቸውም ብለዋል። ለበሽታው ሕክምና ምን መደረግ እንዳለበት በብዛት ስለማይታወቅ በክልል ደረጃ የአሰልጣኞች ስልጠና ተሰጥቶ 300 የሚሆኑ ጤና ባለሙያዎች ወደ ዞን ከተማ ሆስፒታሎች መመለሳቸውን አስረድተዋል። ጤና ሚኒስቴር ይፋ ባደረገው መሰረት በአጠቃላይ በኢምፖክሲ በሽታ የተያዙ ሰዎች ቁጥር 19 ደርሷል።